ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ውዳዮ ተከታታይዎች እንዴት ናችሁ? ልዩ ቤተሰቦች ና ያለውላችሁ፣ ሰላም ነኝ። እናንተ እንዴት ናችሁ? ሁሉ መልካም፣ ሁሉ አመን ነው፣ ከኔ ሁሉ ሰላም። ዛሬ ከች ብዬላቸው አለው ማለት ነው። እና ዛሬ ደግሞ ዘመባ ሱዜ ነው። ይሄ ነው ዛሬ የሶፋ እና የሶፋ ላይ የሚደረጉ እና የጣውላ ልብሶች ቡፌ ላይ ማድረግ ትችላላችሁ ማለት ነው። ይሄ ነጩ ደግሞ ሶፋ ላይ ማድረግ ትችላላችሁ። በጣም ያምራለች ደግሞ ጽቁ አውራጆ በጣም ያምራሉ። ይሄ ነጩ በራሱ በጣም ቆንጆ ነው ማለት ነው ከውጭ እያዋየ እና ዛሬ ብሎ ይሄ በጣም ቆንጆ ቆንጆ ነገር የሚያሳየው ውጡ ብሎ ማለት ነው።

እነዚህ ደግሞ ፎጣ ናቸው። በጣም ምርጥ ፎጣ ናቸው። በጣም ደንዳና ናቸው። ብቻ በጣም ደስ የሚለው የደስ ደስ ያላቸው ፎጣዎች ናቸው ማለት ነው። ይሄ ይሄ ደስ ፎጣ ናቸው ማለት ነው። ይሄ ደግሞ ለሀፍ አለ ለሀፍ ደግሞ ማለት ነው። በጣም ደስ የሚለው ከሚነግራችሁ በላይ በጣም ደስ ይላል። ለሀፍ ማለት ነው። በጣም ቆንጆ ነው። ከምንም በላይ ለሀፉ እንዴት እንደሚያምር የሚያሳስብ ነው እና ለሀፉ ለራሱ እንዳያመልጣቸው ደስ ደስ ደስ ይለኛል። አድራሻው እነግራችኋለሁ ማለት ነው በጣም ቆንጆ ቆንጆ እና ከምነግራችሁ በላይ እንደው እንደው ምን ልበላችሁ። እነዚህ እንደዚህ እንዳማሩኝ እየደጋገምኩ እየደጋገምኩ ነው ያየኋቸው እኔ ለራሴ ማለት ነው። እና በጣም ነው ደስ የሚልብኝ እነዚህ ታሪክ ናቸው፣ ቆንጆ ናቸው ያለው ማለት ነው። እንደው ለራሱ በጣም ያምራሉ። ይኸው እነዚህ ቁርጥራጮች በጣም ነው የሚያምሩት። ከምንም በላይ ቆንጆ ናቸው፣ ታሪክ ናቸው። በቃ እንዳያመልጣችሁ ዛቸው ማለት ነው አንድ ትንሽ ይሄ ለምንት በጣም ያምራል። በጣም አሪፍ ነው፣ ይሄ ቆንጆ ነው ማለት ነው። ከምነግራችሁ በላይ እነዚህ ትራሶች በጣም አሪፍ ናቸው፣ ቆንጆ ናቸው። በጣም ከምነግራችሁ በላይ ማለት ነው።

ይሄ ለራሱ ምንጣፍ ነው። እንዴት እንደሚያምር አረንጓዴ ቤዛም አለ። በቃ የሚያምር ምንጣፉ ድንግ ያለ በጣም ቆንጆ ነው። በጣም ደስ ይላል። ዝም ብትል ልብሷም ብትል ልብስ ለራሱ በጣም አሪፍ እና ቆንጆ ቆንጆ ብርድ ልብስ ነው ማለት ነው። ብርድ ልብሱ አሪፍ ብርድ ልብስ ነው። በጣም ቆንጆ ነው ብርድ ልብሱ በጣም ከምን በላይ ማለት ነው። በዚህ ደግሞ ትራስ አለ። ነጭ እንዴት ታሰገ ነው። ይታሸጋል ልብስ የሚለበስ አለ። ይሄ ደግሞ ስጃዳ በጣም ቆንጆ ነው። ስጃዳ አለራቸው ማለት ነው። እንትን ብዬ ይመቻል። አይነጭ ብዬ ምንም አይነጭም። በጣም ደስ የሚል ነው ማለት ነው። እሱም ደግሞ በፈለጋችሁ ይከራል። በጉዞ ከለር አለላችሁ። በጣም ደስ የሚል ነው። በጣም ያምራል። በጣም አሪፍ ነው። በጣም ቆንጆ ነው ማለት ነው። እና ይህን እመስላለሁ። ደስ እንደሚላችሁ ተስፋ አደርጋለሁ ያው

አሁንም መልሻ ነሳት ነሳ ይሄን ማለት ነው። ቤታዩ አላችሁ ፍርጦች እየዋየ የሀገሬ ልጆች፣ ይኸው እነዚህ ትራሶች እንዴት እንደሚያምሩ ማለት ነው። ይሄ የቡፌው ነው ነው፣ ቡፌና የሶፋ ያልኳችሁ ጠረጴዛም ምናለ፣ እነዚህ ትራሶይ ማለት ነው። እነዚህ ቤቢ ትራሶ እንዴት እንዳማሩኝ በቃ ልነግራችሁ አልችልም። በጣም ቆንጆ ናቸው። ከምነግራችሁ በላይ በጣም ነው የወደድኳቸው፣ ማለት ነው በጣም ይሄ ለራሱ ነጭ ጨጎፍ ያለው ምን እንደው ነጭ ነገር ጨጎፍ ያለው ነገር ውድ ያለው ማለት ነው። ግን እዛ ላይ ስጠይቃቸው ውድ ስላሉኝ አሁን ፕሮግራም የለኝም ነበር አልገዛውም። ቀጣይ ግን ይሄን ነጭ ነው ገዛው እና ያምራል። ነጭ ለራሱ ሶፋ ላይ ቆራርጠው ቢያረጉት እንዴት እንደሚያምር ሰው ቤት አይቼው ማለት ነው። ይሄው እና ስለራሱ በጣም ቆንጆ ናቸው። በከለር በከለር አሉ አሁን ትንሽ ፈዘዝ ያለው ምርጥ ነው። ለሀገራችን ያኔ ቆሻሻ ይችላል ይሄ ድንቅ ያለ እንኳን አንተ ናይ ነው ስፍራሽ ደስ ሲሉ ጥንካሬያቸው ሙሉ ሙጅ ድንዳና ናቸው። በቃ እነዚህ ለአረብያ መጅልስ በጣም አረብያ መጅልስ ይሆናሉ። በጣም አሪፍ ናቸው። በጣም ነው ያማሩ ምንስል ማለት ነው። በጣም ቆንጆ ናቸው። ደስ የሚሉ ናቸው። ቆንጆ ናቸው። አሪፍ ናቸው ማለት ነው። እነዚህ ደስ ይኸው እነዚያን እንግዲህ ቆንጆ ናቸው። ቅመምዬ እነዚህን እንትን ማለት ትችላላችሁ ቅመሞችዬ ማለት ነው። ቤት እንደሚያምሩት በጣም ነው ውዶችዬ፣ በጣም ያምራሉ። ይሄ ደግሞ ሽልት ቤት በር ላይ የሚነጥፍ ነው። ቀለል ያለ ነው ማለት ነው። ቀይ ወግ ያለን ቢሆን ቆንጆ ቆንጆ ነው፣ እዚህ መታቸው በቃ ቆንጆ ቆንጆ ነገር ነው የምታገኙት ማለት ነው። እነዚህ ትራሶች ግን እነዚህ ቤቢ ትራሶች እንዴት እንደያማሩ የሚገዛቸዋለሁ ብዬ ተስፋ አድርጊያለሁ ማለት ነው። እንዴት እንደሚያምሩ ብታዩ። ያኔም ጊዜም ቪዲዮ በብዛት ጥርት ያለ ስራ ላድል ነው እንጂ ማለት ነው። በጣም ቆንጆ ናቸው፣ በጣም ነው የሚያምሩ ከምንም በላይ ማለት ነው። በጣም አሪፍ ናቸው። በጣም ቆንጆ ቆንጆና ደስ የሚሉና አሪፎች ናቸው ማለት ነው። እዚህ ያለው በቃ የጎበዘ በረታ ጨከና መክሳት ይችላል። ከዛ አንዳንድ መርጦ ከዛ ቤቱ ማረፍ ይችላል ማለት ነው። ኦኬ ጋይሶችዬ እዚህ ጊዜ ኦኬ ነው ነው እና ይሄን እንስላላችኋለሁ ነው ልጆች፣ የሀገሬ ልጆች ልጆች፣ ይ ወጥቶች ማሮቼ፣ ፍቅሮቼ የሀገሬ ልጆች ማለት ነው። ይሄ ፎጣ ነው። ይሄ ፎጣ በጣም ቆንጆ ነው። በጣም አሪፍ ነው። ይሄ ደግሞ ትራስ ነው። እንዴት ታሸገ! ነጩ ማለት ነው፣ ነጩ ትራስ ይሄ ደግሞ ልብስ ያለው መከዳ ከነ ልብስ ምር ይሄ በጣም የሚያምር ትልቅ ጣውላ ላይ ትናንሽ ላይ ቡፌ ላይ ይነዝህን በጣም ስለወደድኳቸው ነው። በጣም እየደጋገም ያመጣኋቸው ነው። እነዝህን በጣም ነው የወደድኳቸው ማለት ነው። ስለወደድኳቸው ለዛ ነው። ሹልቶች እየዋየ እና ይሄ ለራሱ ሲያምር ሲያምር ማለት ነው። ገና ሚሎት አልቀረጸች አንድ ሰው ብቻ በጣም ቆንጆ ነው። ከምነግራቸው በላይ በጣም እና እናይ ነው። ደህና ቻው። ደህና ሁንልኝ። ደህና ሰንብቱልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። እሺ፣ ይሄ ደግሞ የቱርኪ ምንጣፍ ነው። አንደኛ አንደኛ ምንጣፍ በጣም ምርጥ ነው። በጣም ቆንጆ ነው። ያስቲ ስለሆነ በጣም ኦሪጂናል ስለሆነ በጣም ቆንጆ ነው። ደግሞ ደሞ እንትናለህ አበባ ነገር አለ። ሳሎን ላይ የሚደረግ ነው ማለት ነው። እንዴት ደግሞ ጠረጴዛዎች ነው ምናሉ። ለሳሎን ነው ብቻ። በጣም ደስ የሚል ነው ያደረገ ማለት ነው። በጣም ደስ የሚል እና ቆንጆ ነው እና በቀጣይ ቪዲዮ እስከምንገናኝ ደህና ሁሌ ጋይሶች፣ ዬ ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሰብስክራይብ እንዳትረሱ ማለት ነውና። ቻው ቻው፣ ደህና ባይ፣ ቻው ቻው።